አዲስ አበባ ውስጥ ቤት ለማግኘት ለሚጠብቁ ሰዎች የምስራች ተሰምተዋል። ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁንና ከ5 ሺህ በላይ የማህበር ቤቶች ግንባታ መጀመራቸው ይፋ ተደርገዋል። በሌላ በኩል ደግሞ አዲሱ መመሪያ ከስራ ውጭ ያደርገናል ሲሉ የኤሌክትሪክ መኪና አስመጪዎች ቅሬታ አቅርበዋል። ለመኪና ገዢዎች ይጠቅማል የተባለውን አሰራር በተመለከተ መንግስት ምላሹን ሰጥቷል።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 ወደ ዘርፉ እንዳይቀላቀሉ እንቅፋት ይሆንብናል ብለዋል። በቂና ብቁ ባለሙያ በሌለበትና በቂ የመኪና መለዋወጫ ባልተሟላበት ሁኔታ ሁሉም አስመጪዎች የሰርቶ ማሳያና ጋራዥ ያቋቁሙ ቢባል እንኳን በቂ የመሬት አቅርቦት አይኖርም ሲሉ አስመጪዎቹ ተናግረዋል። የኤሌክትሪክ መኪና አስመጪዎችን ቅሬታ በተመለከተ ለጉዳዩ ምላሽ ለማግኘት ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄ ቀርበዋል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር አማካሪ አቶ አሰፋ አዲስ የጸደቀው መመሪያ ተግባራዊ አለመደረጉን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 እየያዘ አዲስ እርምጃ መጀመሩን ሰምተናል። በዚህም የሰራተኛ ደሞዝ ግብር የማይከፍሉ አካላት ወደ ክፍያ ስርዓቱ እንዲገቡ እየተደረገ ነው ተብሏል። በከተማዋ የሰራተኛ ደሞዝ ግብር የማይከፍሉ የተለያዩ ሀገራት ኤምባሲዎች ወደ ክፍያ ስርዓት እንዲገቡ እያደረገ መሆኑን የአዲስ አበባ ገቢዎች ቢሮ አስታውቋል። የአዲስ አበባ ገቢዎች ቢሮ በ2017 ዓ.ም በ14 ዘርፎች ላይ ጥናት በማድረግ ወደ ግብር ስርዓቱ የማምጣት ስራ መጀመሩን የቢሮ የህዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ተናግረዋል። ከተማዋ ሁሉም ሳይሆኑ አንዳንድ በህንፃዎች ውስጥ የሚሰሩ ነጋዴዎች፣ ሪል ስቴቶች፣ ኤምባሲዎችና ሌሎችም የስራ ዘርፎች ውስጥ ሲሰሩ የነበሩ ነገር ግን ወደ ታክስ ስርዓቱ ያልገቡ መኖራቸውን በማስታወስ በዚህ ዓመት በተደረገው ማሻሻያ በተሰበሰበው የገቢ ግብር ላይ ከፍተኛ ለውጥ ማሳየቱን አመላክተዋል። ቢሮ ፍትሃዊ የገቢ አሰባሰብ እንዲኖር የተመዘገቡት እንዲሁም ግብር ለመክፈል ያልተመዘገቡት አካላት እንዲካተቱ ማድረግ እንደሚገባ ገልጸዋል። በከተማዋ በኮሪደር ልማት ምክንያት ወደ ሌላ ስፍራ የተዛወሩ በርካታ ግብር ለመክፈል ያልተመዘገቡ ነጋዴዎች መኖራቸውን በመግለጽ በቀጣይ ሁሉንም ለማካተት በትኩረት እንደሚሰራም ጨምረው ተናግረዋል። በአዲስ አበባ ከተማ 350 ቢሊዮን ብር ግብር ለመሰብሰብ እቅድ ተይዞ እየተሰራ ስለመሆኑ ተመላክቷል። በሌላ በኩል ደግሞ በመንግስት አስተባባሪነት ከ500 በላይ ቤቶችን ለመገንባት የሚያስችል ዝግጅት ማጠናቀቁን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ገለጸ። ቢሮ ይህንን የገለጸው በአዲስ አበባ ምክር ቤት ለመሬትና ግንባታ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የአንደኛው ሩብ ዓመት አፈጻጸሙን ባቀረበበት ወቅት ነው። የ2018 በጀት ዓመት የአንደኛው ሩብ ዓመት አፈጻጸምን ያቀረቡት የቢሮ ኃላፊ ወይዘሮ ቅድስት ኃይለ ጊዮርጊስ ቢሮ በዝግጅት ምዕራፍ የቤት ልማት አማራጮችን በማስፋት የቤት አቅርቦቱን ማሳደግ የሚያስችል ተግባራትን ማከናወኑን ጠቅሰዋል። በዚህም በመንግስት አስተባባሪነት 5305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ብለዋል። በማህበር የተደራጁ 65 ማህበራትም ከ ሺህ በላይ ቤቶችን ግንባታ መጀመራቸውን የገለጹት የመንግስት ሰራተኞችን ከቤት ልማቱ ተጠቃሚ ለማድረግ የሚያስችል የዲዛይን ጥናት መጠናቀቁም ተመላክተዋል። የመሬትና ግንባታ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አቶሚ አበበ በበኩላቸው ቢሮ የመምህራንን የቤት ልማት ጨምሮ የዜጎችን የመኖሪያ ቤት ጥያቄ ለመመለስ የጀመረው ተግባር የሚበረታታ ነው ብለዋል። አገልግሎትን በማዘመንና ፕሮጀክቶችን በቴክኖሎጂ ታግዞ በመምራት ረገድም የተሻለ አፈጻጸም መታየቱን ገልጸዋል። በጋራ መኖሪያ ቤቶች የመሠረተ ልማት አቅርቦትን ማሟላትም በቀጣይ ትኩረት ተደርጎበት በቅንጅት መስራት እንደሚገባ ነው ያሳሰቡት። ፍላጎት እስካለ ድረስ ቀጣይ አዳዲስ ማህበራትን የማደራጀትና የምዝገባ ስራ እንደሚቀጥል፣ ለቤቶቹ ዲዛይንም በመንግስት በኩል እንደሚዘጋጅ ተገልጿል። በዘንድሮ ዓመት በአዲስ አበባ ከተማ የኮሪደር ስራ ተብሎ እንደ አዲስ የሚጀምር ስራ እንደማይኖር የዘንድሮ ትኩረት ቤቶችን መገንባትና የውሃ አቅርቦትን ማሻሻለው ሲሉ ከንቲባ አዳነች አቤቤ መናገራቸው ይታወሳል። በዚህም በዘንድሮ ዓመት በከተማው የኮሪደር ስራ ተብሎ እንደ አዲስ የሚጀመር ነገር እንደማይኖር አሳውቀዋል። የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጽድቀናል ሲሉ ከንቲባ ዳነች ገልጸዋል። ዘንድሮ ዋናውና ትልቁ ትኩረታችን የመኖሪያ ቤት ግንባታ ይሆናል ሲሉ አስምረውበታል። አሁን የሚገነቡት 50 ሺህ ቤቶች መቼና በምን መስፈርት እንደሚተላለፉ በይፋ የተገለጸ ነገር የለም። በሌላ መረጃ ደግሞ መንግስት የኮሪደር ልማት እንደሚቀጥል አስታውቋል። በዚህም ምክንያት የሚፈርሱ የመኖሪያ ቤቶችና የንግድ ሱቆች እንደሚኖሩም ያገኘነው መረጃ ያሳያል። ሰሞኑ በአዲስ አበባ አዲስ የሚካሄድ የኮሪደር ልማት እንደማይኖር ይፋ መደረጉ ይታወሳል። የከተማ አስተዳደሩ ዋነኛ ትኩረትም የተጀመሩ የኮሪደር ልማት ስራዎችን ማጠናቀቅ መሆኑን የተገለጸው፣ በሌሎች የአገሪቱ ክፍሎች ግን የኮሪደር ልማቱ ተጠናክሮ እንደሚቀጥል ሰምተናል። የሁለተኛው ዙር የኮሪደር ልማት በቀጣይ ቅናት እንደሚጀመር የቢሾፍቱ ከተማ አስተዳደር አስታውቋል። የቢሾፍቱ ከተማ አስተዳደር ምክትል ከንቲባ ገዛሄ እንደ ጀኔ እንዳሉት የቢሾፍቱ ከተማ የመጀመሪያ ዙር የኮሪደር ልማት ግንባታ ስራ አፈጻጸም 98 በመቶ የተጠናቀቀ ሲሆን ሁለተኛ ዙር ግንባታ በቀጣይ ሳምንት ይጀምራል ብለዋል። የሁለተኛው ዙር የኮሪደር ልማት ፕሮጀክቶቹ አጠቃላይ የቅድመ ዝግጅት ስራው መጠናቀቁን ምክትል ከንቲባው ገልጸዋል። ከመጀመሪያው ዙር የተወሰዱ ልምዶችን ማዕከል በማድረግ በተያዘው አመት ሙሉ በሙሉ የሚጠናቀቅ እንደሚሆንም ተናግረዋል። ከቢሾፍቱ በተጨማሪ እንደ ሐዋሳና ጅጅጋ ባሉ ከተሞችም የኮሪደር ልማቱ ይቀጥላል ተብሏል። በደቡብ ወሎ ዞን ኮምቦልቻ ከተማም በተያዘው በጀት ዓመት ተጨማሪ የ5 ኪሎ ሜትር የኮሪደር ልማት ለመገንባት ተግባራዊ እንቅስቃሴ መጀመሩን የከተማው አስተዳደር መንገዶች ባለስልጣን አስታውቀዋል። የኮምቦልቻ ከተማ አስተዳደር መንገዶች ባለስልጣን ዋና ስራ አስኪያጅ አቶ ሚኪያ ሳሊ እንደተናገሩት በ2017 በጀት ዓመት ከተጀመረው የ5 ኪሎ ሜትር የኮሪደር ልማት ውስጥ 3.7 ኪሎ ሜትሩ ተጠናቆ ለአገልግሎት ክፍት ተደርጓል። በተያዘው የበጀት ዓመትም ተጨማሪ የ5 ኪሎ ሜትር የኮሪደር ልማት ለመገንባት ታቅዶ ተግባራዊ እንቅስቃሴ መጀመሩን አስታውቀዋል። በአዲስ አበባ አዲስ የሚካሄድ የኮሪደር ኮሪደር ልማት እንደማይኖር ከሰሞኑ ይፋ መደረጉ የሚታወስ ነው። ከንቲባ አዳነች አቤቤ የአመቱ ቅድሚያ የሚሰጠው ጉዳይ የቤቶች ግንባታና የውሃ አቅርቦትን ማሻሻል መሆኑን ጠቅሰዋል። እንደ ከንቲባዋ ገለጻ ከሆነ በዚህ አመት ምንም አይነት አዲስ የኮሪደር ልማት ስራ አይጀመርም። የአዲስ አበባ ከተማን የማደስ የማዘመን የማጽዳት እንዲሁም መሠረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው ሲሉ የተናገሩት ከ ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ገልጸዋል። እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር የ2018 ዓ ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆነውን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። በሌላ መረጃ ደግሞ ደግሞ ኦሮሚያ ባንክ ለአንድ ወር የሚቆይ ልዩ የብድር አገልግሎት አስተዋወቀ። ኦሮሚያ ባንክ ተደራሽ የብድር አገልግሎት ለሁሉም ዜጎች በሚል መሪ ቃል ለአንድ ወር የሚቆይ የሚልኪ ዲጂታል የብድር አገልግሎት የገበያ ንቅናቄውን በዛሬ ዕለት አስጀመረ። ኦሮሚያ ባንክ ከሀገር በቀሉ ኳንተም ቴክኖሎጂስ ጋር በመተባበር ፍትሐዊ የብድር አገልግሎትን ለሁሉም ዜጎች ለማዳረስ ሚልኪ የተሰኘ ያለምንም ዋስትና ብድር መስጠት የሚያስችል ዲጂታል የብድር አገልግሎት መተግበሪያን ስራ ላይ አውሎ እንደነበር ይታወቃል። ባንኩ ይህንን ዲጂታል የብድር አገልግሎት ለማስተዋወቅ እና ተደራሽነቱን ለማስፋት ለአንድ ወር የሚቆይ የገቢያና የግንዛቤ ማስጨበጫ መርሃ ግብር አስጀምረዋል። ያለምንም የዋስትና ማስያዣ የተለያዩ የማህበረሰብ ክፍሎችን የብድር አገልግሎት ተጠቃሚ እንዲሆኑ ያስቻለው ሚልኪ ሁለገብ መተግበሪያ በውስጡ ስምንት አይነት የተለያዩ አገልግሎቶችን የያዘ እጅግ ዘመናዊ መተግበሪያ መሆኑ ተገልጿል። በተለይም ሚልኪ ፉርቱ በዕለት ገቢ ለሚተዳደሩ ወጣቶችና ስራ ፈጣሪዎች፣ ሚልኪ የደሞዝ መዳረሻ ብድር፣ ሚልኪ ሃርሜ የሴቶች ተጠቃሚነትን የሚያረጋ ገጥ ብድር ሚልኪ አሁን ይግዙ በኋላ ይክፈሉ ለኤሌክትሮኒክስ እና የቤት እቃዎች ግዢ የሚውል ብድር ሚልኪ አሁን ይቅዱ በኋላ ይክፈሉ ነዳጅ ለመቅዳት የሚውል ብድር ሚልኪ ስኩል ለትምህርት ቤት ክፍያ የሚውል ብድር እንዲሁም ደግሞ የኢትዮጵያ አየር መንገድ የአየር ትኬት እና የኢትዮ ቴሌኮም የአየር ሰዓትን ጨምሮ ለማንኛውም ጉዳይ ያለምንም ማስያዣ ደንበኞች ተበድረው ጉዳያቸውን ካሳኩ በኋላ ሳይጨናነቁ ዘና ብለው የሚከፍሉባቸውን አማራጮች ማመቻቸቱን ባንኩ ገልጿል። ሚልኪ ዲጂታል የብድር አገልግሎት ስራ ጀመረ በ100 ቀናት ውስጥ ለ75000 ዜጎች ያለምንም ማስያዣ ከ250 ሚሊዮን ብር በላይ ብድር ማቅረቡን አስታውቋል ሚልኪ ዲጂታል የብድር አገልግሎት ዘመኑ የደረሰበትን የቴክኖሎጂ ጥበብ በመታጠቅ በሰው ሰራሽ አስተውሎት እየታገዘ የብድር አሰጣጥ ስርዓትን የሚያሳልጥ መሆኑ ተጠቅሷል በዋስትና እጦት ምክንያት ከፋይናንስ አቅርቦት ርቀው የቆዩ በርካታ የህብረተሰብ ክፍሎችን ተደራሽና ተጠቃሚ እያደረገ መሆኑም ታውቋል